ሰላም፣ ጤና ይስጥልኝ። የፕሮግራሜ ተከታታዮች እየተከታተላችሁኝ ስለሆነ አመሰግናለሁ። የበለጠ እንድታበረታቱኝም ስል እጠይቃለሁኝ። በዚህ የህልም ፍች ውስጥ ሰይፍ እና የመሳሰሉ የተለያዩ የህልም ፍቾችን ይዤላችሁ ቀርብ ያለው ይህ የህልም ፍች በደንብ የተጠናበት በደንብ በስነስርዓት በትክክለኛ መንገድ ፍቹ የተቀመጠ ህልም ነውና ይዤላችሁ የመጣ ያለሁት። ብታዩት ትጠቀማላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግም አበረታቱኝ። ለሌሎችም አሳውቋቸው ማለት ነው። ሌላው ደግሞ ማስፈታት የምትፈልጉ ሰዎች የካሜንት ባክሱ ላይ ብትጽፉልኝ መልስ እሰጣችኋለሁ ማለት ነው። እሺ፣ አሁን እጀምራለሁ። ሰይፍ የደለደመ ወይም ስለት የሌለው ጎራዴ ሰይፍ በህልሙ ያየ ሰው ይዞ ያየ ሰው ምንም አይነት ንግግር አይጎዳውም፣ አያስጨንቀውም፣ ተጽዕኖ አያሳድርበትም። ሰዎች በቃላት ዝቅ እንዲያደርጉት ቢሞክሩ እንኳን ምንም አይመስለውም። ሰገባ ውስጥ ወይም የሰይፉ መሸፈኛው ውስጥ ኪሱ ውስጥ እንዳለ ሰይፉ ከተሰበረ ወይም መሸፈኛው ውስጥ እንዳለ የተሰበረ ሰይፍ ያየ ነገር ግን መሸፈኛው ምንም ያልሆነ ኪሱ ምንም ያልሆነ ነገር ግን ሰይፉ የተሰበረ ያየ ህልመኛ የተረገዘ ወንድ ልጁ ገና በእናቱ ማህፀን እንዳለ እንደሚሞትበት ያመለክታል። ይህንን ህልም ያየ ሰው አጥብቆ መጸለይ አለበት። በህልሙ ሰይፍ በጥሩ ሁኔታ ያለ ሰይፍ ይዞ የታየ ሰው መለኮታዊ ኃይል ጥበቃ አለው። ምናልባትም ያ ሰው የእምነት ኃይልና ጥበቃ አለው። አላሚው ሰይፉ ቀለም ተቀብቶ ካየ የሚናገረው ነገር ሁሉ በሰዎች የቀለለ ይሆናል። ምንም እንኳን ሰውየው ቁም ነገር ያለው ነገር ቢናገርም ምንም ከቁም ነገር አይቆጠርለትም። በሁለት በኩል የተሳለ ሰይፍ ይዘው ያየ በእግዚአብሔር ቃል የተደገፈን ሰው ያሳያል። በተጨማሪም ፍትህን፣ ብርታትንና ጥንካሬን ያሳያል ለሆነ ሰው በህልም በተቀደደ ወይም በተሰበረ የሰይፍ ማስገቢያ መያዣ ኪስ ነገር ግን ሰይፉ ምንም ያልሆነ በጥሩ ሁኔታ ያለ ሰይፍ በተቀደደ ማስገቢያ፣ በተቀደደ መያዣ ከተሰጠው ሚስቱ በወሊድ ምክንያት ትሞትበታለች፣ ልጁ ግን ይተርፋል። ሰይፉ የእጅ መያዣው ላይ ተሰብሮ ያየ አባት፣ አጎት ወይንም ተመሳሳይ ወንድ የቅርብ ሰው ይሞትበታል። ሰይፍ ታጥቆ ያየ ጀግንነትን ክብርን ያመለክታል። ሰይፉን ራሱ ሲሰብር ያየ ሞገስ ያጣል። በሚሰራው ሙያውን ስራውን እንደሚያጣ ይደረጋል። ሰይፍ ይዞ ወደ ተቃራኒ ጾታ እየቃጣ ለመምታት ለመጉዳት ሲል ካየ ያ ሰው የሚቃጣውን ሰው በሰይፍ ለመምታት ለመጉዳት እየቃጣ ያለውን ሰው ለጾታዊ ግንኙነት እየተመኘው እንደሆነ ያመለክታል ማለት ነው፣ ለፍቅር ግንኙነት ለጾታዊ ግንኙነት ማለት ነው። ሰይፍ ይዞ እየወዘወዘ በአየር ላይ እያምዘገዘገ ያየ፣ በህዝቡ በሰዎች ጉዳይ ተቃዋሚ ሆኖ ይነሳል የሚፈልገውንም በነፃነትና በተቃውሞ የሚናገርን ሰው ያመለክታል። ሰውን በሰይፍ የገደለ፣ የተጣላውን ሰው የሚሰብር ንግግር እንደሚናገር ያመለክታል። ካለዚያም አላሚው በሰይፍ ሲገደል ካየ ቅስም የሚሰብር ንግግር ከጠበኛው ያጋጥመዋል። ሰይፉን በአንገቱ ያነገተ ሰው እና ሰይፉ ከርዝመቱ መሬት ከነካ በማህበረሰቡ ወይም በጓደኞቹ ሊሆን ይችላል ተጽዕኖ ፈጣሪ መሆኑን ያሳያል። ይህም እንደ ሰይፉ መርዘምና ማጠር ይሆናል። ቀስት። ቀስትን ከነ መወጠሪያው ከነ መወርወሪያው ከመወርወሪያው ጋር አነጣጥሮ ይዞ ያየ ነገር ግን ቀስቱን ያላባረረ ሰው በህልሙ እንደዚህ ሆኖ ካየ ወይም ሌላ ሰው እንደዚህ ሆኖ ካያችሁ ኃይል እና ጥንካሬን ያሳያል። ወይም ይህ ካልሆነም ሰውየው ወንድም ወይም ልጅ ይወለድለታል። ሌላው ክፉ እና መጥፎ ህልም ስለ ቀስት ቀስቱ ወደ አላሚው ከተወረወረና ከተወጋ ይሆናል። በህልሙ ቀስት ሲወረውር ያየ ክፉን መጥፎውን እየተቃወመ ወይም እየጸለየ እንደሆነ ማሳያ ነው። በቀስት አንድን ሰው ስትመቱ ካያችሁ ወይም ራሳችሁን በቀስት ስትመቱ ካያችሁ በሆነ ነገር የተጎዳችሁበት ወይም የምትጎዱበት ነገር ፍርሃት እንዳለባችሁ ማሳያ ነው። ቀስት ያየ ቀስት ቅርጽ እንዲዝ አድርጎ እየቀረጸ ያየ ክብር እና የበላይነት ያገኛል። ካለዚያም ወንድም ወይም ወንድ ልጅ ይወለድለታል። ወይም ይህንን ህልም ካየ በኋላ ያገባል። ወንድ ልጅ ለመውለድ ምክንያት የሚሆን ጋብቻ ይፈጽማል። ያ ሰው የቀስቱን መወጠሪያ ብቻ በህልሙ ይዞ ያየ ለስኬት ያለውን ጉጉት ያሳያል። ቀስቱን ሳይዝ መወጠሪያውን ብቻ ይዞ ያየ ለስኬት ያለውን ለስልጣን ያለውን ጉጉት ያሳያል። የቀስቱ መወጠሪያ ሲወረውር ከራሱ ሲያርቅ ያዬ ክብሩንና ጀግንነቱን ያጣል። የተሰበረ ቀስት መወጠሪያ ቀስቱን አይደለም መወጠሪያውን ብቻ የተሰበረ ሆኖ በህልሙ ያየ ራሱ አላሚው፣ ወንድ ልጁ ወይንም አባቱ ክብርና ዝናቸውን እንደሚያጡ ያስጠነቅቃል። የቀስት መወጠሪያው ከነሽፋኑ በህልሙ ያየ ሚስቱ እርጉዝ ናት። ሴት ከሆነች ያየችው ራሷ እርጉዝ ናት። ልጁ ብዙ ጊዜ ወንድ ልጅ የመሆን እድል አለው። በር በር። በህልም በር የሚመሰለው የቤት ራስ በሆነ ሰው አባት ማለት ነው እና አንዳንዴም ቤትን በሚያስተዳድር ሰው በብዙ ምክንያት እና እሳቤ ሚስትን ሚስትንም ይወክላል። ለማንኛውም ጥሩ ሆነ መጥፎ ሁኔታ የሚመጣውን ነገር በተመሳሳይ ይወክላል፣ ይናገራል። በር ሲሰበር ወይም ሲቃጠል ያየ በባልና ሚስት መካከል ጠብን ብሎም መለያየትን ያሳያል። የተከፈተ በር ማየት አዲስ እድል ያመለክታል። በተከፈተው በር ከገባችሁ እድሉን ታገኙታላችሁ። ያም መልካም እድል ይሆናል። በር ሲወድቅ ያየ የዛ በር ቤት ባለቤት ታሞ የነበረ ከሆነ ወደ ጤንነቱ ይመለሳል። በር ሲወድቅ ካያችሁ ማለት ነው። በሕልሙ በር ሲቀይር ያየ፣ የነበረውን አስወግዶ አዲስ በር ሲያስገጥም ያየ የቤቱ ባለቤት ይሞታል። አላሚው የቤቱ በር ተነስቶ ተገንጥሎ ወድቆ ካየና በሩ ላይ ሌላ ሰው እንግዳ ሰው ቁጭ ብሎበት ተቀምጦበት ካየ ቤቱን ይሸጣል። አንድ ሰው በህልሙ በር ሲቀበል ካየ አንድ ሰው በር በር የብረት መዝጊያ በር ሲሰጠው ካየ ሽልማት ያገኛል። የበር ዶል ሲሰማ ያለመ ያልተጠበቀ ዜና ይሰማል ወይም የጓደኛውን መታመም ይሰማል። የቤቱ በር ተነስቶ ተነቅሎ ወደ ሌላ ቦታ ሲወሰድ ያየ የዛ ቤት ባለቤት ባለ ንብረት የሆነች ሴት ትሞታለች። ወንድ የቤቱን በር ሲዘጋ ካየ ሚስቱን ይፈታል። የተቆለፈ ቤት ከፍቶ የገባ ሚስት ያገባ ከሆነ ጸሎቱ የሰመረለትን የተሰማለትን ሰው መሆኑን ያመለክታል። በህልሙ በሩ ሲንኳኳ ያየ በሩን ለሚያንኳኳ ሰው ለእርዳታ ይደርስለታል። ወይም እናንተ ስታንኳኩ ካያችሁ ያንኳኳችሁበት ሰው ለእርዳታ ይደርስላችኋል። በር ተከፍቶ ከበሩ ሲታይ ወደ ውስጥ ጨለማ ከሆነ ያ ሰው በሚያደርገው መጥፎ ልማድ መጥፎ ነገር እርኩስ መንፈስን ወደ ቤቱ እንደሚጋብዝ ማሳያ ነው። በሌላ በኩል ክፍት በር ግን ጨለማ ለጠላት ህይወትን እንዲያመሰቃቅል ህይወቱን ሁሉ ነገሩን ሁሉ ለጠላቱ የተወ በጣም ቸልተኛ የሆነ ሰውን ያሳያል። ጠላት ምቀኛ እንደፈለገ የዛን ሰው ህይወት እያመሰቃቀለ እንደሆነ ይጠቁማል። ይበልጥ ለማብራራት አላሚው ወይም የታለመለስ ሰው እቅዱን አላማውን ለሁሉን ሰው የሚያወራ ከሆነ ጸሎትን የማያድርግ ከሆነ እንደዚህ አይነት እቅድ አለኝ ምላድርግ እያለ ሁሉንም አይነት ሰው ማንኛውንም ሰው የሚጠይቅ ከሆነ ጠላቱ ማን እንደሆነ ስለማያውቅ የሚያቅደው ሁሉ ያለው ነገር ሁሉ ይመሰቃቀልበታል፣ ይበላሽበታል። ስለዚህ ይህን ህልም ስታዩ ራሳችሁን ለመቀየር ሞክሩ፣ ጸልዩ። በሌላ በኩል ዝም ብሎ ተከፍቶ የተተወ በር ኃጢአትን ተናዞ ይቅርታን ከአምላኩ ያላገኘን ሰው ያሳያል። ስለዚህ ኃጢአትን የመናገር ንስሐን የመግባት ልማድ እንዲኖረው ለአላሚው ማሳያ ነውና አተዘራጉ። ወደ በር በህልሙ ሲጮህ ያየ በሩ ላይ ሲጮህ ያየ መጥፎ መንፈስ እየተጠባበቃችሁ መሆኑን ማሳያ ነው። ወይም የባልና ሚስትን ጠብን ወይንም የተደበቀ ሚስጥር እንደሚወጣ ያሳያል። ቤት የቤት ባለቤት ሆኖ ራሱን ያየ አላሚው በቶሎ ሚስት ያገባል። ቤት ሲገዛ ያየ ባህሪው በአዲስ በሌላ ባህሪ ጸባይ ይቀየራል። ከጠርሙስ ከመስታወት የተሰራ ቤት ውስጥ ራሱን ያየ በተጠርጣሪነት እየተሰለለ ነው፣ ሰዎች ስለ እሱ እያጠኑ መሆኑን ያመለክታል። ባዶ ቤት ምንም እቃ የሌለው ያየ የተተወ የተረሳ ወይም የብቸኝነት ስሜት የሚሰማውን ሰው ይወክላል። በህልሙ ቤቱን ከነበረ በት ይዞታ ሰፋ ባለመልኩ መልኩ ሲሰራ ያየ ሀብትና ደስታው እየጨመረ ይሄዳል። በስሚንቶ የተለሰነ ቤት መቃብርን ያመለክታል። አላሚው ወይም ሌላ ሰው በስሚንቶ የተለሰነ ቤት ውስጥ እራሱን እንደ አዲስ እስረኛ ካየ ውስጥ የተቀመጠውን ሰው መቃብር መቃረቡን ያሳያል። ነጭ ቤትን ማየት ማለም ስልጣንን ኃይልን ያመለክታል። ዕውቀትና ብልሃትንም ይወክላል። በግራ በኩላችሁ ብቻ ያለ ቤት ካያችሁ ጠማማ ሀሳብ እንደምታስቡ ማመላከቻ ነው። ቀለበት የወርቅ ቀለበት አድርጎ ያየ የተወገዘ ህጋዊ ያልሆነ ሀብትን እና አለባበስን ያሳያል። ቢጫ ወርቅ ቀለበት ወይም የመዳብ ቀለበት አድርጎ ያየ ብዙም አይደለም፣ አነስ ያለ የሽልማት ስጦታ ያገኛል። ሳንቲም የወርቅ ሳንቲምን ያለመ የልጆቹን ብዛት ያሳያል። ይህ የሚሆነው በያዛችሁት የወርቅ ሳንቲም ቁጥር ልክ ማለት ነው። ሁለት ከሆነ ሁለት፣ ሶስት ከሆነ ሶስት ልጆችን እናም አራት ሳንቲም ይዞ ያየ ሰው አራት የወርቅ ሳንቲም ይዞ ያየ ሰው አራት ልጆች እንደሚኖሩት ያሳያል። ከመዳብ የተሰሩ ሳንቲሞችን ሲቀበል፣ ሲሰበስብ ያየ ሀሜትን እስራትን ያመለክታል። በሌላ ፍቺ ደግሞ ጤናማ ያልሆነን ሀብትን፣ በረከትን እና ዝቅተኛ ንግድን ያመለክታል። የወርቅ ሳንቲሞችን ያለመ ብልጽግና፣ የበዛ ደስታን ያመለክታል። ለእይታ የሚያምር የባህር ላይ ጉዞንም ይወክላል። ደብዛዛ የብር ሳንቲም ወይንም የዛገ የብር ሳንቲም ይዞ ሰብስቦ ያየ ሰው ደስ የማያሰኙ ቀናቶች እየመጡበት መሆኑን ማሳያ ነው። ነገር ግን የሚያበራ አንጸባራቂ የብር ሳንቲም ይዞ ያየ ሰው ብልጽግና እየመጣለት እንደሆነ ያመለክታል። ለሰው ጥቁር ሳንቲም ሲሰጥ ያየ የተደበቀ ሚስጥር ይገለጥለታል። ድልድይ፤ ድልድይ ብዙ ጊዜ ጉዞን ያመለክታል። ድልድይን በውሃ ላይ ማየት ከራሱ ጋር ከስሜቱ ጋር እየተጋጨ ያለን ሰው መሆኑን ያሳያል። በውሃ ላይ ያለፈን ድልድይ ማየት ማለት ነው፣ ብዙ ከስሩ ብዙ ባሕር ውቅያኖስ፣ ውሃ ያለው ድልድይን ያለመ ሰው ማለት ነው። በህልም የተሰበረ ድልድይ ማየት የስኬታችሁ ወይም ስኬት የምታገኙበት መንገድ ከእናንተ በላይ ስልጣን ባለው ሰው መዘጋቱን ያሳያል። ግዙፍ ተሽከርካሪዎች እንዲያልፉበት ሆኖ የተሰራን ድልድይ ማየት ስኬት፣ ክንውን ልታገኙ እያላችሁ ያለውን ነገር ይሳካላችኋል ማለት ነው። ሌላው ድልድይ የእውቀት መሬትን ጾም ጸሎትን እንደሰማ ማሳያ ነው። ምክንያቱም ድልድይ መንገድን ለማገናኘት እንደሚረዳን ሁሉ ድልድይ ስታልሙም ለስኬታችሁ የሚረዳችሁን ነገር መጠቀም እንዳለባችሁ ያሳያል። ከላይ እንደጠቀስኩት እውቀት ሊሆን ይችላል፣ ጾም ጸሎት ሊሆን ይችላል። ከእንጨት የተሰራ ድልድይ ማለም ስለ ወደፊት ህይወቱ ምንም እቅድና መነሳሳት የሌለውን ሰው ያሳያል። የባቡር ድልድይ መልካም ዕድል በንግዳችን እንደሚገጥመን ማሳያ ነው። በመንገድ ላይ ድልድይ ተደርቦበት በላዩ ላይ ካያችሁ የስልጣን ጥመኛነትን ያሳያል። ድልድዩን ስትሻገሩ ካያችሁ የስራ ቀየራን ዝውርውርን ያመለክታል። ችግራችሁን ማሸነፋችሁንም ያሳያል። እንደ ከርብ ግማሽ ቅርጽ ክብ ቅርጽ ሆኖ የተሰራ ድልድይ ከርብ ቅርጽ ያለው ድልድይ ሆኖ የተሰራን ድልድይ ያለመ ወይም ድልድዩ ላይ የታየ ሰው ዓለማዊ የሆነ ሃሳብ፣ ፍላጎቱ ሁሉ ከፈጣሪው የተቃረነ ሰውን ያመለክታል ይወክላል። ዘውድ። ሴት ዘውድን ካለመች ባሏን ያመለክታል። ያገባች ካልሆነች በጣም የተከበረ ተጽዕኖ ፈጣሪ ባል በቅርቡ ታገባለች። ለማንኛውም ሰው ዘውድን ማለም ግንዛቤ ግንዛቤና እውቀታችንን የምናሰፋበት የምናሳይበት እድሉ እንዳለን ማሳያ ነው። በሌላ መልኩ ሲፈታ የአድናቆት ሽልማትን እንደምናገኝ ያሳያል። የወርቅ ዘውድ አድርጎ ያየ ዝናን ወይም በስራ ቦታ ስላደረገው መልካም ክንውን ምስጋናን እንደሚያገኝ የምስጋና ሽልማትን እንደሚያገኝ ያሳያል። በመንፈሳዊ ሕይወት ሊሆን ይችላል ደግሞ የመንፈሳዊነት ጥልቀትን እና ግንዛቤን ያሳያል። የንጉስን ዘውድ አድርጎ ያየ ብሩ እየጨመረ መሄዱን እና ልጆቹም እየበዙ መሆናቸውን ያሳያል። በጌጥ ያሸበረቀ ዘውድ አድርጎ ማየት ያልተጠበቀ ክብርን ማግኘትን ያሳያል። ምንጣፍ ወይንም ስጋጃ፣ ወፍራም፣ ሰፊ እና አዲስ ስጋጃ ምንጣፍን ያየ ሰላምና ደስታ ያለበት ረጅም ዕድሜን ያመለክታል። የተትረፈረፈ ኑሮም ይኖረዋል። ስጋጃ ምንጣፉ ወፍራም ሆኖ ነገር ግን ጠባብ ከሆነና ከሆነ ረጅም እድሜ ነገር ግን ብዙም ሀብት በዘመኑ የማያፈራን ሰው ያመለክታል። ስጋጃ ምንጣፉ ስስ እና ሰፊ ከሆነ ደግሞ መሳሳቱ ረጅም እድሜ አለመኖርን የእድሜ ማጠርን ያመለክታል፣ ስፋቱ ሀብትን መትረፍረፍን ያሳያል። ምንጣፉ ስጋጃው ስስ አሮጌ የነተበና አጭር ከሆነ መጥፎ መጥፎን ያመለክታል። ምንም ጥሩ ነገር የለውም። በምንጣፉ ስጋጃ ስትጠቀለል ያየች ወይም የታየች ሴት ትጠለፋለች ወይም ትጠፋለች። በስጋጃ ምንጣፍ ላይ ሲራመድ ያየ የተንደላቀቀ ኑሮን ያገኛል። ስጋጃ ምንጣፍ ሲያጸዳ ያየ ለግል ጉዳዩ ትኩረት እንደማይሰጥና ለጉል ጉዳዩ ትኩረት መስጠት እንዳለበት ያስጠነቅቃል። ውድ አድማጮቼ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ።